ይህን ታሪክ አለሁበት፣ ይህን ምስጢር አለሁበት፣ ይሄ ጉዳይ አለሁበት፣ መጥቶ ነበር ያነኛም ቤት አለሁበት፣ ከመንገድ ዳር ሰው ሲያነሳ አለሁበት፣ ያን ጠባሳ ያንን ታሪክ እንዲያስረሳ አለሁበት ከኔ መንደር ከዛች ከኛ ጎጆ ዝቅ ብሎ ገብቶ አለሁበት። እኔ ያውቃለሁ እጄን ይዞ ምሕረት አብዝቶ በቅባቱ ነክቶ ዛሬ ከናንተ ፊት ይኸው ማይክ ሰጥቶ አለሁበት። እስቲ ከኔ ጋር እኔም አለሁበት በለ። እዚህ ታሪክ ውስጥ አለሁበት መንገድ ሲያነሳ ትላንትን ሲያስረሳ አለሁበት እኔም አለሁበት። ዛሬ ሱፍ ለብሼ ማይክም ተሰጥቶኝ ሳወራ እንደ ቀል ሲወራ እንደ ዘበት እኔ ነበርኩ አለሁበት አለሁበት ብለ ቀም መዘምረው አለሁበት ብለቃም መህዘምረው ትላንት ሲጠና ያንተም ገጽሄው ነው። አለሁበት ብለሽ ጩህና ዘምሪ አለሁበት ብለሽ ጩህና ዘምሪ ኢየሱስ ነው ምክንያት ዛሬ በብዙዎች ፊት እንድትዘምሪ፣ አለሁበት ብለሽ ጩኸ፣ አንቺም ዘምሪ። እስቲ ከኔጋ እስቲ ከኔጋ ከመንገድ ላይ ሲያነሳ አለሁበት በለ። ልብስ የሌለውን ሲያለብሰው አለሁበት በለ። ሲያበላ አለሁበት በለ። አጥንትን ሥጋ ሲያለብስ ነበርኩበት። እኔ ነኝ እኔ ራሴ። እንዲያ ያምርም ነበር ልብሴ። እኔ ነኝ እኔ ራሴ። አፈር ነበር ትናንትና። ይን ገልጠሽ ብታይ የሳምራዊቷ ህይወት የኔነ እኛ ቤት ኢየሱስ መጥቶ ያ ታሪክ ሄደ ደግመን ላናየው የሄደለታለ የሆነ ታሪክ ከሰውነቱ ላይ የሄዳለ። ክብር ለኢየሱስ ይሁን። እኛ እስቲ ከእኔ ጋር አንድ ላይ እኛ በሉ፣ ቤታችን ባይመጣ በሉ የለንም በሉ። እስቲ እኔ ስለ አንተ አላውቅም፣ እኔ የለውም እኔ የለው። ተወለድኩበት ከተማ ላይ ትናንትና አገልግሎት ነበረኝ እና መሪዎች መጥተው ምን አሉ? አርሲ ነገሌ ኢማኑኤል ቤተክርስቲያን የተወለድኩባቸች መሪዎች መጥተው እንደዚያ ነው። ሶስት ቀን በህይወት የሚኖር አይመስለንም ነበር ያኔ ስናየው ስንት ቀን አለባበሱ እንዴት ነበር? ያጉተማ ብዬ ከነበርኩ ከነገርኩ እዚህ ጋር እ የታላቅ ወንድሙ ጫማ እዚህ ጋር የታናሽ ወንድሙ ጫማ ሱሪ፣ እዚህ ጋር ያጎቱ እዚህ ጋር፣ በጠቅላላ ኮሌክሽን ውጪውን ነው የነገርኩ። ውስጡ ስንት ነገር አለ ካልኩ አዛጦን፣ ኢየሱስ ሲመጣስ በዚህ ተንበርክኬ አሜሪካ የሚባል አገር ጸልያችሁ ሸኝታችሁ ነበር። ሻንጣዬን ይዤ እንደዚህ ውጡ ብዬ ምናምን ሲል አንድ ነገር ትዛለኝ አስር ብር ካርታ የምገዛበት ብራጥቼ ጎረቤቴ እጄ ሊማሩበት ግርግዳ ላይ የለጠፉትን ስጡኝ ባካችሁ ልጸልይበት ነው ብዬ ካርታውን ቤቶ ሲጄ መጽሐፍ ቅዱስ ይዤ

ይ እነሱስ ሚታያቸው ስለሚታያቸው አያገባኝም። እየሰማ ነው ወይ? እኔ ኢትዮጵያ ውስጥ ኢትዮጵያ አገሬ ውስጥ በህይወት ለመኖር እርግጠኛ ባለሆንኩ ቀን በድ ፍጭን ለማተም ብዬ ኤጀንሲ ይዘኝ መጥቶ እኔ ነኝ እመራሀለኝ፣ እና እንዳበደ ሰው አመንኩ። አጠገብ ያለውን ሰው ገፋ አድርገውና እየተመሩ መፍራት ኬት አመጣህ? በለው፣ እንደዚህ በለው። በራስህ ስላልቻልክ አይደለ እየገባኸው በለው። እየተመሩ መፍራት በለው፣ ኬት ነው ያገኘኸው በለው። ዛሬ ድንኳንህን ይለቃል በለው። እስቲ ከደጋ እግዚአብሔር እረኛዬ ነው በለው፣ ነፍሴን ይመራታል በለው

እንደዚህ አየሩ ላይ ጻፉ። ኢየሱስ በሉ መልካም እረኛ እኔ ነኝ ብሏል። በሉ ሁላችሁም የራሳችሁ ስም አላችሁ አይደል? ስማችሁን አየሩ ላይ ጉተማ በሉና፣ ኢየሱስ ይመራሃል። ንገረው፣ ንገረው፣ ስም እንጥራና ንገረው። ኢየሱስ ይመራሃል። ኢየሱስ ይመራሃል። ጆሮህን ያዝና ንገረው። እየተመሩ መፍራት ያንተ አይደለም ብለው

እስቲ ፈርቶ የሚል ቃል በሉ። በጣም ጥሩ። ያዕቆብም እጅግ ፈርቶ ተጨነቀ። አንብብልኝ፣ አላስቆምህም። ከእርሱም ጋር ያሉ ሰዎች መንጎችንም፣ ላሞችንም፣ ግመሎችንም በሁለት ወገን ከፈሏቸው። እንዲህም አለ ኤሳው መቶ አንዱን ወገን የመታ እንደሆነ የቀረ ወገን ያመልጣል። አጠገብ ያለውን ሰው ስትፈራ በላ ካፍ ስለሚወጣው ነገር እባክ ተጠንቀቅ ብለ ያይቆብም አለ የአባቴ የአብርሃም አምላክ ሆይ የአባቴ የይስሐቅ አምላክ ሆይ ወደ ምድር ወደ ተወለድክበት ስፍራ ተመለስ፣ በጎነትን አደርግልሃለሁ ያልከኝ እግዚአብሔር ሆይ ያልከኝ ለባሪያ ከሰጠው ምሕረትና ከእውነትህ ሁሉ ትንሽ እንኳን የማይገባኝ ነኝ። ስሙኝ በደንብ ለባሪያ ካደረከው ኦር ከሰጠኸው አንደኛ ምህረት፣ ሁለተኛ እውነት ትንሽ እንኳን የማይገባኝ ነኝ። ኦኬ አንድ ጊዜ ሰውነታችሁን ነካ አድርጉና እግዚአብሔር ሆይ በሉ። እስከዚች ደቂቃ ባደረክልኝ ጉዳይ ላይ እኔ ዲዘርቭ አላረግም በለ። ስለሚገባኝ አይደለም በለ። ብትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበር እና ተመልከቱ። ብትሬን ብቻ ይዤ ዮርዳኖስን ተሻግሬ ነበርና፣ እና አሁን ግን አሁን ግን የሁለት ክፍል ሰራዊት ሆንኩ። መቼ ነው እያወራ ያለው? እስቲ ከእኔ ጋር አሁን በል። አሁን ጠብቀኝ። ይሄ ሰውዬ አንድ ነገር እያለ ነው። ምን እያለ ነው? ከሀገሬ ስወጣ ከእኔ ጋር ነበርክ። ባዶቼን ነበርኩ። ምዕረት አርገህልኛል ቸርነት አርገህልኛል የማይገባኝን አርገህልኛል በጣም የሚያሳዝንና የሚገርመው ነገር የማይገባ ነገር እየተደረገልህ ይፈራል ምዕረት እየተደረገለት ይፈራል ወይ እየተመራ ይፈራል እንደዛ አይደላችሁ እግዚአብሔር በድንቅቶ የአንድ ሌሊት ጉዳይ እናውራ። ጠዋት ስትነሳ ደግፎኛልና ነቃ ተደግፈ ምትፈራ ሰውነትን እንደዚህ ያዘው፣ ከኋላ እንደዚህ ተደግፈ ምልክት አርግና፣ ተደግፌ ምፈራበት ዘመን ዛሬ ይሰበራል። እንደዚህ በሉ፣ በምሕረት ውስጥ እየኖርኩ ምፈራበት ዘመን ዛሬ ይሰበራል። ጩይና ከላያላ ይሄድባአንውንው እግዚአብሔር ሰው ከወንድሜ ከኤሳው እጅ አድነኝ፣ ከወንድሜ ከኤሳው እጅ አድነኝ፣ መቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ፣ እኔ እፈራለሁና እኔ ምን እላለሁና የማይገባሽ ነገር በእግዚአብሔር እየተደረገልሽ የፍርሃት ዓለም ውስጥ ያለሽ እህቴ፣ የማይገባህን እያደረገልህ ምዕረት እያደረገልህ ታምር እያደረገልህ ድንቅ እያደረገልህ ላባ እንዳይገልህ ጣልቃ እየገባ ማንም አይነካም እያለ እየመራ ምትፈራ ስለ ልጅ ምትፈራ አስራ ስምንት ዓመት ልጄ ሆኗታል ብለሽ ምትፈሪ ያሳደጋት የሚመራት እጁን ባንቺ ላይ በቤትሽ ላይ በኢኮኖሚሽ ላይ በትዳርሽ ላይ ዛሬ የእግዚአብሔር መንፈስ ከአንተ ላይ ያወልቃል። እስቲ ከኔ ጋር አወልቃለሁ በለ፣ ዛሬ በለ፣ የፍርሃትን ሀይል በለ፣ ከላዬ ላይ ይሰበራ እግዚአብሔር ያቆብን ባዳነበት መንገድ ያድነሃል። እኔ ግን ስትፈራ ምን ማለት እና ማሰብ እንዳለብ ነው ምነግር። ዛሬ አንተም በእርግጥ መልካም አደርግልሃለሁ ዘሬንም ከብዛቱ የተነሳ የማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። አንድ ሰው ምሳሌ የሚሆን ተነስ፣ እዛ ጋ ቁም። ቴንክዩ። ቀጥ ያቆብ እየሄደ ነው እዩኝ እንደዚህ እየሄደ ነው እንዴት ባዶ እጁን ነበር ሁለት ክፍል ሰራዊት አርጎታል ማ አብሮት ያለው ማ የማለለት ማ የኪዳን አምላክ አብሮት አለ እና ባርኮታል የማይገባውን አርጎለታል ምህረት ቸርነት ድቅ ነገር ስንት ነገር እና ከፊት ለፊት ሚፈራው አለ እግዚአብሔር አለ ግን ይደነግጣል እግዚአብሔር አለ ግን ይፈራል እንደዚህ አለ አያምዩር ፕሮጀክት እኔ አለ የአንተ ኢኮኖሚ ነኝ፣ የአንተ ፕሮግራም ነኝ። ሊገላኝ ነው ፈርቻለሁ። እና በፈራ ቀን መርዝን የታየው ሲፈራ ሲደነግጥ፣ መጠጥን የታየው ሲፈራ፣ ይገሉኛል ብሎ ሲያስብ ጸሎትን ያቆመው የፈራ ቀን። ምን አለ አባታቻ ቆይ ቆይ ምን አለ የፈራ ቀን ከመጣ ያጠፋኛል እፈራለሁ። ነገር ግን አለ ይሄ የሚጠፋ ጉዳይ የእኔ ብቻ ሳይሆን አንተ የተናገርከው ነው። ቆይ ስሙ፣ ቆይ ስሙ፣ ቆይ ስሙ። አንተ አለው አንተ ሊገለይ ነው። ግን ላስታውስ አስፈርቶኛል፣ ግን ላስታውስ አስጨንቆኛል፣ ግን ልቀስቅስ እና አንተ ግን እ አበለጽግሃለሁ መዛለሁ ብለኝ ነበረ። ቁም እንደዛ ከኔ ጋር እንደዚህ በሉ። በህይወቴ መንገድ ላይ በአገልግሎት መንገድ ላይ በልጆች መንገድ ላይ እንደ ሀገር እንደ ቤተሰብ እግዚአብሔር እጄን በያዘኝ ቀር በነገረኝ እድናለሁ ብለኸኛል አድናለሁ፣ ብለኸኛል አለቅህም፣ ብለኸኛል አልጥልህም፣ ብለኸኛል አረሳህም፣ ብለኸኛል አንተ የኔነ ብለኸኛል። ምን ብለዋል እግዚአብሔር? ምን ብለዋል እግዚአብሔር? ላስታውስ እኔ፣ ላስታውስ እኔ። ያዕቆብ ያዕቆብ፣ አንተ እስራኤል፣ በእሳት ውስጥ በሄርክ ጊዜ፣ በእሳት ውስጥ በሄርክ ጊዜ፣ በእሳት ውስጥ በሄርክ ጊዜ፣ በውሃ ውስጥ ባለፍክ ጊዜ፣ እጅሽን እጅህን ከፍ አድርግና የምትፈራውን ነገር እንደዚህ አድርገውና እያየኸው እፈራዋለሁ። አንተ ግን አንተ ግን አንተ ግን አንተ ግን ብለኸኛ ብለኸኛ ብለኸኛ በውሃ ውስጥ ባለፍክ ጊዜ ኔቸራቸው ይቀየራል። አጠቀብ ያለው ሰው ከዛሬ በኋላ በለ ተፈጥሮ በለ ስርዓቱ ይለወጣል በለ

ሊገለኝ ነው፣ ሊገናኝ ነው፣ ሊያስጨንቀኝ ነው። ፈርቼዋለሁ። እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። አንተ ግን ብለህኛል፣ ብለህኛል። እንቅፋት ከዘመን ከመንገድ ትላንት እግዚአብሔር በልጅነት በተናገረው ቃል ምክንያት ይነቀል። አንድ ሰው ነበረ ኦጽ በሚባል አገር ጻድቅ የነበረ ግን የሚፈራ

የሞት ፍራት፣ የኑሮ ፍራት፣ የትዳር ፍራት፣ የኢኮኖሚ ፍራት፣ የአገልግሎት ፍራት፣ የሀገር ጉዳይ ፍራት አንድ ላይ ውጣ! ውጣ! ውጣ! ውጣ! ውጣ! ውጣ! አንድ ጊዜ ባየሩ ላይ በኢየሱስ ስም ውጣ! ኦጽ ኦጽ በሚባል ሀገር ኢዮብ የሚባል ጻድቅ ሰው ከጎን በኩል ፈሪ ሰው ብሎ ባይብል ነገረን። እሱ ግን የተነገረው መቼ ነው? ገጹ ሲገለጥ አንድ እጅ መጣና ገጹን ቆዳውን ገፈፈው። እንትን እንትን አረገ፣ እንትን እንትን አረገ። ከብቶቹን፣ ልጆቹን ግፍፍ ግልጥ ግልጥ ግልጥ ሲያረቅ እየው ምን አለ? የፈራሁት ነገር ደረሰብኝ። ለምሳሌ ይርኔ ዘማሪ ነው

እየመራኛለለ ይሽ እየተመሩ የኔ አይደለም በሉ። ጻድቅ ነው አንድ እግዚአብሔርን የሚፈራ እና የተመሰከረለት ሰማይ መስክሮ፣ ሰማይ ብቻ አይደለም አጋንንት መስክሮ። የኔ እህት ሰይጣንን አግኝተሽ ኢንተርቪ ብታደርጊው እኔ ኮንች መግባት አልችልም ነው የሚለው።

አጠገብ ያለውን ሰው ከእግር ስር መደንገጥ ምን ያደርግላል? ብለው። ሰው እንዴት ከዚህ ይደነግጣል? እባብና ጊንጡን ታዲያ ከዛ ስር የምደነግጠው ምን ሆነ? አንዳንድ ሰው አለ ሲያሳድደኛ አደረ ይላል። ከዚህ ጠርተ ነው የሚያሳድ። ፓስተርዬ፣ አቤት ትላንት ማታ ዘንዶ ሲያባረኝ። ስራ ተለዋውጣችሁ ነው ማሳደድ የማስራ ነበረ። አንተ ብርድ ልብስ ውስጥ ገብታ ስትል አጠገብ ያለው ሰው ከብርድ ልብስ አንጀት የመለኮት ሕይወት ስለሌለ በለው፣ ተነስ በለው፣ መጽሐፍን ግለጥ፣ ጸሎትን ጸልይ! ዝም ብለህ ብቻ እችን እችን ማለት አለብህ። ዝም ብለህ ብቻ ፕሮፌት እግርህንም ቢሆን እችንም ቢሆን ጫን ብኝ። ጥሩ ነው ይጭናል። ጥሩ ነው ይጭናል። አንተ ነገ ሌላ ሰው ላይ የሚጭን ሰው እንድትሆን እንደ ታክሲ እየተጋጨ ሁሌ ጋራጅ እንደሚሄድ እየተጋጨ እንዳትኖር አጠገብህ ያለውን ውስጥ ያለውን የመለኮትን ይወት አንቀሳቅስ ማለት ይሄ ይሄ ቸርች ይሄ ስብሰባ አየው እኮ የመጣው እዮብ፣ እግዚአብሔር ይጠብቀው ነበር ይላል መጽሐፍ። እራሱ ሲናገር ታስታውሱ እንደሆነ ምን ነው እግዚአብሔር እንደሚጠብቀኝ ወራት በሆንኩ ይላል። በሌላ አማርኛ በጥበቃ ውስጥ እያለ ነበር የሚፈራው። ሰይጣን በእግዚአብሔር ፊት ቆሞ እዮብና፣ እየኸው ሲለው ከልለኸዋላለህ። በመከለል ውስጥ ግን ይፈራል። አረ ጆሮ ህን ቃልህን ወደ ጆሮ ላክና፣ ለሊት መጥቶ የሚቀሰቅስህን ያንን ድምፅ ማነህ በላው። መኝታ ላይ ለሊት ዘጠኝ ሰዓት መጥቶ ቀስቅሶ ሰላሳ ዘጠኝ የሆነሽ እኮ አንተ ነው የሰጠሃት ሰላሳ ዘጠኙ። እውነት አላገባችም ሴትየዋ እንበል። ለሊት መጥቶ ነካነካ አድርጎ ቀስቁሷት ሰላሳ ዘጠኝ የሆነሽ እኮ አንተ ነው የሰጠኸኝ ሰላሳ ዘጠኙ ጠይቂው ለሊት ሲመጣ ሰላት ዘጠኝ ሆነች ሲል፣ ሌባው ሊሰርቅና ሊያርድ ነው የሚመጣው ተብሎ ተጽፏል። ሰላት ዘጠኝ አንተ ነህ ወይ የሰጠህን? እና የሞተን ሰው ከመሰለው ከአንዱ እንደ ሰማይ ከዋክብትና እንደ ባህር አሸዋ አጠገብ ያለውን ሰው አፍጥበትና ምንድን ነው የምትመስለው ብለው ባለ ምንድን ነው የምትመስለው መቼስ ባለ የዘነጠ ሰው እንጂ

እስኪ እንደዚህ ጌታን ፍርሃቴ ነው ዛሬ ማታ የሚፈራው እጅ ዘርጋና፣ ወደ እናት ቤት፣ ወደ አባት ቤት፣ ወደ አንተ ቤት፣ ወደ ቢዝነስ፣ ወደ አካውንት እጅ ዘርጋና ጣ፣ ልቀቅና ሂድ ዳግመኛ

እፈራለሁ ሲ ትፈራዋለህ። አጉል ቃላት ትናገር መጥቶ ይስምሃል። ፈራሃው መቶ ምን ይላል ወንድምዬው? እየጋለበ መጣና በጣም ናፍቀኸኝ። አጠገብ ያለውን ሰው ፍርሃትህ በለው። በዚህ አመት ዘመድህ ይሆንሃል።

ሰው ችግርህ የነበረው ስፍራ በለ፣ ያው አሰራር በለ፣ የሚያድንህን ነገር በለ። ዳዊት በዮናታን ምንድን ነው ያመለጠው? አባቱ ሊገለው ይወረውራል? ልጁ የሚድንበትን ቀስት ይወረውራል። ጸለይኩ። ከዛው ስፍራ ሊገልህ ከሚፈልገው ስፍራ የሚያድንህ የምታመልጥበት፣ የምትሻገርበት፣ የምታልፍበት ቀጥለ እንድትነግስ ምክንያት የሚሆን በኢየሱስ ስም ተወረወረ፣ ተወረወረ፣ ተወረወረ። ይህንም ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን